እንግዲህ ሄሉ ትናንትና ናቲ መልስ ሰጥቶ ነበር። ዛሬ ደግሞ ሄሉ እንግዲህ እያለቀሰሽ በእንባ እየተረጨ ናቲ ጥፋተኛ ነህ፣ ትክክል አልሰራህም፣ ስህተት ስሰራ ለምን ታያላልከኝ እያለሽ እያለቀሰሽ ይገኛል። እውነት ለመናገር በጣም ነው እያሳዘነሽ። አንዳንዴ ምን አለ መሰላችሁ በህይወታቸው ውስጥ መሸኮሎ ጥሩ አይደለም። ስለ ቸኮልኩ ነው ባል ቸኮል ኑሮ ናቲን አላጣው ያለሽ እንግዲህ በንባ እያለቀሰሽ የቪዲዮ ሰርታለሽ ማለት ነው። አንዳንዴ በህይወታችሁ ውስጥ መረጋጋት መልካም ነው። እስያትወልወት ይቅርታ ቤተሰብ እንዴ በሱ